ሌላ ቁሳዊ ነገሮች አይደሉም። እዚህ ምድር ላይ የሚቀሩትን ነገሮች አይደለም እንዲጠይቁ ያዘዛቸው አላ መጠየቅም አግባብ ነው ማለት ነው። ጠይቀኝ ሳይጠይቁ እኮ ሰጥቷቸዋል። ንብዋል ነቢይ አድርጎ ረሱል አድርጓቸው እዛ በነቢይነት በረሱል ማዕረግ ውስጥ ላይ እዛ ላይ ሁነው ሌላ የሚያስፈልግ ነገር ይህን የነቢይነትን እና የረሱልነትን ማዕረግ የሚያስቀጥሉበትን ታላቁ ነገር ሊያስታጥቃቸው ፈለገና፣ ወቁል ረቢ ዝድሪ ዕልማ። ሌላ ምንም አልጠይቃቸው አትጠይቀኛ ላ አያጠይቀኛ ላላቸው። እኛ ምን ወደው እረ ከሁሉ ሰው ሀብታም አድርገኝ በለኝ አላላቸው

ስለዚህ እሳቸው ይህንን አምላካዊ ትዕዛዝ ተቀብሎ የዕልም ተጨማሪን እንዲለገሳቸው ጠይቀው መልሰው ሌላ ጥያቄ አቀረ ዕልሙ ሰተኛ ተቀብያለሁ። አሁን ጠይቃለሁ። ግን አላሁመ እንፋዕኒ ቢማ ዓለምተኒ ይጠቅመኛል። ወዓልምኒ ማ የንፈዑኒ ወደፊትም የሚጠቅመኝን የውቀት

አለዛ ውሻ ተገላክሎ መንደር በራንኳብጦ ቃጤ ይዞ ወይ በልብሱ በጋቢው ለምኖ የሚበላ ደረሳ አይኖራል። ዛሬ ከባድ ጊዜ። ዛሬ ያለው ገበሬ የትናንትናው ገበሬ አይደለም። ዛሬ ያለችው እናት የትናንትናዋ እናት ላትሆን ትችላለች። የኛም ዛሬ ያለው ትውልድና የትናንትናው ትውልድ አይወዳደርም፣ አይመጣጣም ስለማይመጣጠን ጊዜውንና ወቅቱን ያገናዘበ መሆን ስላለበት ነው። በዚህ መልኩ እየተሄደ ያለው አላህን የሚፈሩ ዑለማዎች እንዲወጡ አላህን ፈርተው ሌላውን ማህበረሰብ ወደዚህ ሊያሻግሩና ሊያመጡ የሚችሉ ኻሊቅና መኽሉቅን ሊያገናኙ የሚችሉ ካልቅና መክሉቅን ፍጡርና ፈጣሪን አስተዋውቀው ሊያስታርቁ የሚችሉ ሰዎችን ለማፍራት ነው ጥረቱ። ሌላ ምንም አልተፈለገም። ሱብሃነላህ። አገራችን ላይ ያት ኮር ሀበሻ ገለበለ ይባል የነበረኮ ዛሬ ከስማ ለም የኛ ዑለማዎች ከጊዜ በኋላ ከቀን በኋላ ወደ ደቡብ ወደ

ቦታ ሰጣችሁ፣ እንደ ቁም ነገር አይታችሁ፣ ግምት ሰጣችሁ። በበርታቃለሁ እዚ በኋላ እናንተ ደግሞ እንደዚሁ በየቦታው እየሄዳችሁ የማስተማርና ማህበረሰብ የማንቃት ግደታ አለ በእያንዳንዳችሁ። እሳቸው ከዛ አንስተው ቀጥታ ወደ ዩኒቨርስቲ ነው የሚያቃኗቸው። ይህንን ማወቅ አለባቸው ቀጥታ እናንተን ወስደው ወደ ነበሩበት ጃሚያ ወደ ሱና ዩኒቨርሲቲ ነው እናንተ የሚያሻድሩት። በዛም ነው ከዛ የመጡበት ተልኩ። ይሄ እናንተ የምዛዛ ሱና ዩኒቨርሲቲ ለመግባት በድግሪ ከመበቃችሁ ባለ ቁም ነገር ለመሆን መጥራት፣ መስራት፣ መንቃት ይጠበ እናንተ የመጀመሪያ ዱፋ ናቸው በኮሌጁ ወደፊት ወደ ዩኒቨርስቲ ለምትሻገሩ የምሻገሩ ትውልድ የመጀመሪያ ትውልድ ናቸው። ስለዚህ ለዚህ ጉዳይ ዋጋ ሰጥታችሁ ለዚህም ቁም ነገር ሰርታችሁ እዛም የተሻለ ውጤት አግኝታችሁ ወደ ቦታችሁ መመለስ መቻል አለ። ያን ጊዜ እናንተ በየሀገሪቷ ተበትናችሁ የምሰሩት ስራ አለ የምታለሙት ልማት ማህበረሰብን የማዳን ስራ፣ ማይምነትን የማጥፋት ስራ፣ ጅልና የመዋጋት ዛሬ ማህበረሰብ እኮ ወጣቱን ተቀምተናል። ወጣቱን ሽሻ ቀምቶናል። ወጣቱን ጫት ቀምቶ